አዲሱን የመንግስት ሠራተኞች የጡረታ መመሪያ በዚህ ቪዲዮ ላይ ይዘላችሁ መጥተናል። የተለያዩ አዳዲስ መረጃዎች ስላሉት በደንብ ተከታተሉ። እንዲሁም የተለያዩ ጥያቄዎችን በባለፈው ቪዲዮ ጠይቃቸውን ነበረ። እነዛንም ጥያቄዎች በአዲሱ መመሪያ መሰረት በዚህ ላይ መልስ እንሰጥበታለን። ስለዚህ ሙሉ መረጃ ስለያዝን በደንብ ተከታተሉ። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። አሁን ቀጥታ ወደ ዛሬው ነጥባችን እንገባለን። በመጀመሪያ ፓርት ላይ የምናየው የጡረታ መዋጮ ስለሚከፈልበት ደሞዝ አዲስ የወጣውን መረጃ እናያለን ማለት ነው። አንደኛ የመንግስት ሰራተኛው በተለያዩ መስሪያ ቤቶች ተቀጥሮ የተለያየ ደሞዝ የሚያገኝ ከሆነ የጡረታ መዋጮ መክፈል ያለበት ሰራተኛው በመረጠው በአንዱ መስሪያ ቤት በሚከፈለው ደሞዝ ላይ ተመስርቶ ይሆናል ማለት ነው። እንግዲህ በሰራተኛው ከተመረጠው መስሪያ ቤት እና ደሞዝ ውጪ የሚፈጸም አገልግሎት በጡረታ አይታሰብለትም ማለት ነው። እንግዲህ አንድ ሰራተኛ ሁለት የተለያዩ መስሪያ ቤቶች ላይ የሚሰራ ከሆነ አንዱ መስሪያ ቤት መርጦ በዛ በሚከፈለው ደሞዝ ላይ መዋጫውን ማድረግ ይችላል ማለት ነው። ከዛ ውጭ ያለው ደግሞ ወደ አገልግሎት ጡረታ አይታሰብለትም ማለት ነው። ስለዚህ በአንዱ ደሞዝ ብቻ ይሆናል ማለት ነው። ሁለተኛ የጡረታ አዋጅ ሲጸድቅ በስራ ላይ ያለ ሰራተኛ ከሐምሌ 01 ቀን 2007 ዓ ም በፊት በኮንትራት ወይም በጊዜያዊነት ለሰጠው አገልግሎት ገቢ ለማድረግ ሲጠየቅ ሰራተኛው የነበረውን ደሞዝ መሰረት በማድረግ የሰራተኛው 7 ፐርሰንት እና የአሰሪው 11 ፐርሰንት ተዳምሮ 18 በመቶ የጡረታ መዋጮ እንዲከፍል ይደረጋል ማለት ነው። ሶስተኛ የተጠራቀመ ፕሮቪደንት ፈንድ ያለው የግል ድርጅት ወደ መንግስት መስሪያ ቤት ከተዛወረ ከጡረታ መዋጮ ጋር ተመጣጣኝ የሆነ መዋጮው ገቢ ከፍሎ አገልግሎቱ እንዲያዝ ከጠየቀ ሰራተኛው ያለውን ደሞዝ መሰረት በማድረግ የሰራተኛውና የአሰሪው ድርሻ ጨምሮ አስራ ስምንት በመቶ እንዲከፈል ይደረጋል ማለት ነው። እንግዲህ ይሄ የጡረታ መዋጫው ስለሚከፈልበት ደሞዝ ያለው ሐሳብ ነው ያቀረብ ነው ማለት ነው። ሌላኛው ደግሞ የጡረታ አበል ለመውሰን የሚያስፈልጉ ማስረጃዎች እንግዲህ፣ ይሄን ብዙዎቻችሁ ጠይቃችሁ ይሆናል። ስለዚህ ይሄ በአዲሱ መመሪያ ላይ በተቀመጠው መሰረት እንግዲህ ማስረጃዎቹ እንዴት ይቀርባሉ የሚለው ወደ አምስት የሚጠጉ ነጥቦች በመመሪያው ላይ ተቀምጠዋል። እነሱን እናያለን ማለት ነው። አንደኛ፣ ማስረጃዎቹ የሚቀርቡት አስተዳደሩ በሚያወጣቸው ቅጾችና የሚሰጠው አካል በሚጠቀምበት አሰራር መሰረት ይሆናል ማለት ነው። ሁለተኛ ለጡረታ አበል አወሳሰን የሚያስፈልጉ ማስረጃዎች ለአስተዳደሩ ለሚመለከተው ሁሉ በሚል አድራሻ የቀረበ ከሆነ ማስረጃውን የጻፈው አሰሪ መስሪያ ቤት በስራ ላይ ካለ ይህንኑ ማስረጃ ስለ ትክክለኛነቱ በደጋፊ ሰነዶች ፔሮል፣ ወይም ሌሎች ማስረጃዎች አረጋግጦ እንዲልክ ማድረግ ያስፈልጋል ማለት ነው። እንግዲህ ይሄ መስሪያ ቤቱ ስራ ላይ ካለ ማለት ነው። አሰሪ መስሪያ ቤቱ ደግሞ በዛ በስራ ላይ ከሌለ በቀረበው ማስረጃ መሰረት ማስተናገድ የሚቻል ይሆናል ማለት ነው። ሶስተኛ ውሳኔው ለመስጠት የሚያስፈልጉ ማስረጃዎች በጦሪነት ወይም በተፈጥሮ አደጋ ምክንያት ተቋሙ ወድሞ ማስረጃዎቹን ማቅረብ ካልተቻለ ተቋሙ ስለመውደሙ እና ማስረጃዎቹ ስለመጥፋታቸው ከሚመለከተው የመንግስት አካል ተረጋግጦ ሲቀርብ ማስረጃዎቹ መስሪያ ቤቱ ተጠሪ ከሆነለት ወይም ከመስሪያ ቤቱ የበላይ አካል ተጣርቶ ሲቀርብ በዚህ ሁኔታ አገልግሎቱ የሚያዝለት ይሆናል ማለት ነው። አራተኛው ተደራጅተው ያልተያዙ መረጃና ማስረጃዎቹን በተመለከተ የአበል ውሳኔውን የሚሰጠው አካል በቀጥታ ለውሳኔ የሚያስፈልገውን ማስረጃ ከአሰሪ መስሪያ ቤቱ እንዲቀርብለት በማድረግና በማደራጀት ይሆናል ማለት ነው። ኦኬ፣ በዚህ ክፍል ላይ ደግሞ ለዘለቄታ የጡረታ አበል መቅረብ ያለባቸው ማስረጃዎች ምን ምን እንደሆኑ አንድ በአንድ እናያለን። አንደኛ እድሜ በመድረሱ ለሚጠየቅ የጡረታ አበል መቅረብ ያለባቸው ማስረጃዎች እንደሚከተሉት ይሆናሉ ማለት ነው። አንድ የመንግስት ሰራተኛ የጡረታ ማውጫ እድሜው በመድረሱ ለሚጠየቅ የጡረታ አበል እነዚህ ማስረጃዎች መቅረብ አለባቸው። ሀ የጡረታ አበል መጠየቂያ ቅጽ ይሄ መኖር አለበት። ለ ቅድሚያ ለስራ ሲቀጠር የተሞላ የስራ መጠየቂያ ወይም የህይወት ታሪክ ካለ ይህም ያስፈልጋል ማለት ነው። አምሮሃ የቅጥር ደብዳቤዎች እነዚህም ያስፈልጋሉ። መ በተለያዩ የመንግስት መስሪያ ቤቶች የተፈጸመ አገልግሎት ካለ በማስረጃ የተደገፈ ቅጥር፣ ስንብት፣ ዝውውር እና ሌሎች መነሻና መድረሻቸው የተገለጸበት ለአስተዳደሩ ወይም በአሰሪው የመንግስት መስሪያ ቤት አድራሻ የተጻፈ አገልግሎት ማስረጃ መኖር አለበት ማለት ነው። ሁለተኛ በጤና ጉድለት ምክንያት ስለሚቀርብ የጡረታ አበል ጥያቄ። ከዚህ ጋር በተያያዘ ደግሞ ከስራ ጋር ባልተያያዘ የጤና ጉድለት ምክንያት የጡረታ አበል ጥያቄ ሲቀርብ ሰራተኛው ደሞዝ የሚያስገኝ ስራ መስራት የማይችል ለመሆኑ በሕክምና ቦርድ የተረጋገጠበት የምስክር ወረቀት መቅረብ ይኖርበታል ማለት ነው። ሶስተኛ በስራ ላይ በደረሰ የአካል ጉዳት ወይም የጤና ጉድለት ምክንያት ለሚቀርብ የጡረታ አበል ጥያቄ ሀ ሲቪል የመንግስት ሰራተኛው በስራ ላይ አደጋ በደረሰበት በሰላሳ ቀናት ውስጥ ለአስተዳደሩ የተገለጸበት የአደጋ ማሳወቂያ ቅጽ ይህ ያስፈልጋል ማለት ነው። እንደ ማስረጃ ስለሚያገለግል ማለት ነው። ለ እንደ ሁኔታው የፖሊስ ሪፖርት ያስፈልጋል ማለት ነው። እንግዲህ አደጋው ሲፈጠር በሰዓቱ የሪፖርት የተሰራ ከሆነ የፖሊስ ሪፖርት ቢኖር ይሄን ነገር በደንብ ስለሚያጠናክረው ማለት ነው። ሐመር ውሃ ስለደረሰው የአካል ጉዳት መጠንና ደሞዝ ለሚያስገኝ ማንኛውም በስራ ብቁ ያለመሆኑ የተረጋገጠበት በህክምና ቦርድ የተሰጠ የምስክር ወረቀት ያስፈልጋል ማለት ነው። መ ጉዳት ከደረሰበት ቀን በፊት ባለው ወር የተከፈለው የወር ደሞዝ መጠን የሚገልጽ ማስረጃ፣ ይህም መቅረብ ይኖርበታል ማለት ነው። በስራ ላይ ያለ ከስራው ጋር በተያያዘ በደረሰበት አደጋ ምክንያት በሞት መለየቱ በመስሪያ ቤቱ የበላይ ኃላፊ ከተረጋገጠ የአደጋ ማሳወቂያ ቅጽ ከሰላሳ ቀን በኋላ ቢቀርብም ተቀባይነት ይኖረዋል ማለት ነው። የሞት ኬዝ የሚፈጠር ከሆነ ማለት ነው። ኦኬ። ሌላኛው ደግሞ በራስ ፈቃድ ወይም በሌላ ምክንያት ከስራ ማቋረጥ ምክንያት ለሚቀርብ የጡረታ አበል ጥያቄ ሀ የመንግስት ሰራተኛው በራሱ ፈቃድ ወይም በሌላ ምክንያት ከስራ በመሰናበቱ የጡረታ አበል ጥያቄ ሲቀርብ ከስራ ያቋረጠበትን ምክንያት የሚገልጽ ማስረጃ ማቅረብ ይኖርበታል ማለት ነው። ለበራሱ ፈቃድ ወይም በሌላ ምክንያት ከስራ የተሰናበተ የመንግስት ሰራተኛ ከ25 ዓመት ያላነሰ አገልግሎት ያለው ከሆነ በህግ የተወሰነ የጡረታ መውጫ ዕድሜው ሊደርስ አምስት ዓመት ከሚቀረው ጊዜ ጀምሮ የጡረታ አበል ይወሰንለታል ማለት ነው። እንግዲህ ዕድሜው 55 ከሆነ በ25 አገልግሎት ዘመን ይሄ ይታሰልብለታል ማለት ነው። 25 በ55 ማለት ነው። ውሃ፣ ቢያንስ ከአስር ዓመት ያላነሰ አገልግሎት የፈጸመ የመንግስት ሰራተኛ እድሜው በህግ የተወሰነ የጡረታ መውጫ እድሜ ከደረሰበት ከሚቀጥለው ወር አንስቶ የአገልግሎት ጡረታ አበል እስከ እድሜ ልኩ ይከፈለዋል ማለት ነው። በመንግስት ሰራተኞች ጡረታ አዋጅ ወይም በግል ድርጅቶች ሰራተኞች ጡረታ አዋጅ መሰረት እድሜው በህግ ከተወሰነው የጡረታ መውጫ በፊት ማለትም በ25 ዓመት አገልግሎትና በ55 ዕድሜ በራሱ ፈቃድ የአገልግሎት ጡረታ አበል የተወሰነለት ባለመብት እንደገና በመቀጠር የፈጸመው አገልግሎት ከቀድሞ አገልግሎቱ ጋር ተዳምሮ የአገልግሎት አበል የሚወሰንለት ዕድሜው በህግ የተወሰነው የመጦሪያ ዕድሜ ማለትም 60 ዓመት ማለት ነው ሲደርስ ብቻ የሚፈጸምለት ይሆናል ማለት ነው። የከፍተኛ የመንግስት ኃላፊዎችና የሕዝብ ተወካዮች ምክር ቤት አባሎችን በተመለከተ ለሚቀርብ የጡረታ አበል ጥያቄ አንደኛ፣ ቢያንስ አንድ ሙሉ የምርጫ ዘመን ማለትም አምስት ዓመት አገልግሎትን እና ዕድሜው ከሃምሳ ዓመት ያላነሰ መሆኑን የሚያረጋግጥ ማስረጃ ተሟልቶ መቅረብ ይኖርበታል ማለት ነው። ሌላኛውና ዋና ፖይንት ደግሞ የምንመለከተው የተተኪዎች የጡረታ አበል ጥያቄን በተመለከተ ከመመሪያው ላይ ያገኘነው መረጃ በዚህ መልኩ እናቀርብላቸዋለን። አንደኛ የሟች ሚስት ወይም ባል ጡረታ አበል ጥያቄ፣ የሟች ሚስት ወይም ባል ጡረታ አበል ሲጠይቅ ሃ ሟች የመንግስት ሰራተኛ ወይም ጡረተኛ በሕይወት እያለ ለአስተዳደሩ መስሪያ ቤት ያቀረበውና ተመዝግቦ የተያዘ የጋብቻ ማስረጃ የሌለ ከሆነ የትዳር ሁኔታ መኖሩን የሚያረጋግጥ ፍርድ ቤት ወይም ከውሳኝ ኩነቶች የተሰጠ ማስረጃ ማቅረብ ይኖርበታል ማለት ነው። ለ ጋብቻን በሚመለከት የቀረበ ማስረጃ አጠራጣሪ ሆኖ ሲገኝ ወይም ሌላ ጋብቻ ስለመፈጸሙ ወይም ፍቺ ስለመኖሩ አጠራጣሪ ሁኔታ ሲኖር ተጨማሪ ማስረጃ እንዲቀርብ ማድረግ ይቻላል ማለት ነው። ሀምር ውሃ ሁለትና ከዚያ በላይ ጋብቻ ስለመፈጸሙ ማስረጃ በሚቀርብበት ጊዜ ቅጽ ጡረታ አንድ ላይ የተመዘገበችው የሚስት ሳትቀርብ ቀርታ ያልተመዘገበችው ሚስት የወሳኝ ኩነት ወይም የፍርድ ቤት ማረጋገጫ ይዛ ስትቀርብ 25 በመቶ የሚወሰንለት ሆኖ የተመዘገበችው ሚስት በቀረበች ጊዜ የሚወሰንላት ይሆናል ማለት ነው። መ ከላይ የተገለጸው እንደተጠበቀ ሆኖ ተመዝግባ የነበረችው የሟች ሚስት ስለመሞቷ ወይም ፍቺ የፈጸሙ ስለመሆኑ ከወሳኝ ኩነት ወይም ፍርድ ቤት አሳውጃ ማስረጃ የምታቀርብ ከሆነ ሃምሳ በመቶ የሚወሰንላት ይሆናል ማለት ነው። ከላይ የተገለጸው እንደተጠበቀ ሆኖ ከሶስት ዓመት ያላነሰ ጽኑ እስራት ቅጣት ተወሰኖለት የጡረታ አበል የማግኘት መብቱን ያጣ የመንግስት ሰራተኛ ወይም የጡረታ አበሉ የተቋረጠበት ባለመብት በሞት የተለየ ከሆነ ከሐምሌ 1 ቀን 2007 ዓ ም አንስቶ ውዝፍ አበል ሳይጨምር ለወደፊት የተተኪው ጡረታ አበል ይከፈለዋል ማለት ነው። ረ የጡረታ አበል ለመወሰን አስቀድሞ ተተኪ ሚስት ወይም ባል ጋብቻ መፈጸም አለመፈጸማቸውን የሚያረጋግጥ ማስረጃ ማቅረብ ይኖርባቸዋል ማለት ነው። የወላጅ ጡረታ አበል ጥያቄን በተመለከተ ደግሞ የወላጅ ጡረታ አበል ሲጠይቅ እንደ ሁኔታው፣ ሀ በፍርድ ቤት የተሰጠ የወላጅነት ማረጋገጫ ያስፈልጋል ማለት ነው። ለ የጉድፈቻ ወላጅ ሲሆን የጉድፈቻ ውሉ የጉድፈቻ ልጅ በሕይወት እያለ ለፍርድ ቤት ቀርቦ የጸደቀበት ማስረጃ ከሚመለከተው የመንግስት አካል ማስረጃ ማቅረብ ይኖርባቸዋል ማለት ነው። በዚህ ክፍል ላይ ደግሞ የምናየው ከልደት ዘመን ጋር በተያያዘ ብዙዎቻችሁ ጥያቄ ጠይቃችሁን ነበረ። እንግዲህ በአዲሱ መመሪያ መሰረት እንደሚከተለው መረጃውን እናቀርብላቸዋለን ማለት ነው። እንግዲህ ለጡረታ ተግባር ስለሚያዝ የልደት ዘመን በቅድሚያ እንመለከታለን። አንደኛ ለጡረታ ተግባር የሚያዘው የልደት ዘመን የመንግስት ሰራተኛው በመንግስት ሰራተኞች የጡረታ አቅድ በተሸፈነ ወይም አገልግሎቱ እንዲያዝ በተደረገ መስሪያ ቤት ሲቀጠር፣ ለመጀመሪያ ጊዜ ወይም በቅድሚያ የመዘገበው የልደት ቀን፣ ወር፣ አመተ ምህረት ወይም እድሜ ይሆናል ማለት ነው። ሁለተኛ ለጡረታ ተግባር የሚያዘው እድሜ በቅድሚያ የተሞላ የስራ መጠየቂያ ወይም የህይወት ታሪክ መግለጫ ቅጽ ወይም የምዝገባ ቅጽ ላይ የተመዘገበ የልደት ዘመን ካለ ያ እያዛል ማለት ነው። ሶስተኛ ከላይ የተገለጸው በማይኖርበት ጊዜ በመስሪያ ቤቱ በመረጃነት የተያዘና የልደት ዘመን የተገለጸበት ከተዘጋጀበት ዘመን አኳያ ቅድሚያ ያለው ማስረጃ ተይዞ ይሰራለታል ማለት ነው። አራተኛ የተመዘገበው የልደት ዘመን ስርዝ ድልዝ ያለው ከሆነ ማስረጃው ውድቅ በማድረግ በተከታታይ ከተሞሉ ማስረጃዎች ቅድሚያ ያለውን ተቀባይነት ይሰጠዋል ማለት ነው። ይሁንና በተከታታይ የተሞሉ ማስረጃዎችን ለመቀበል አጠራጣሪ ሁኔታ ሲፈጠር በቅድሚያ ስርዝ ድልዝ ሆኖ የተሞላውን የልደት ዘመን በፎሬንሲክ የአሻራ ምርመራ ውጤት መጀመሪያ የተመዘገበ ተብሎ የተገለጸው የልደት ዘመን ሊያዝለት ይችላል ማለት ነው። ሌላኛው ደግሞ የምናየው የልደት ቀን ወርና ዓመተ ምሕረት በትክክል ስለመዘገበ ሰራተኛ እንመለከታለን ማለት ነው። እንግዲህ ይህም በትክክል የመዘገበ ሰራተኛ አንድ የመንግስት ሰራተኛ የተወለደበትን ቀን ወርና ዓመተ ምሕረት ተመዝግቦ ከተገኘ ይኸው የልደት ዘመን ተይዞ ይሰራለታል ማለት ነው። ይህ ሙሉ መረጃውን ያቀረበ ከሆነ ማለት ነው። ሌላኛው ደግሞ የልደት ዘመን ብቻ ስለመዘገበ ሰራተኛ እናያለን። እንግዲህ የልደት ዘመን ብቻ እሱ ለመዘገበ ሰራተኛ አንድ የመንግስት ሰራተኛ ቀንና ወር ሳይጠቅስ የልደት ዘመን ብቻ መዝግቦ ከተገኘ በመስሪያ ቤቱ በተያዘና በተከታታይ ከተመዘገቡት ዘመኑ እየተለየ ቢሆንም አንደኛ ቅድሚያ ባለው የልደት ዘመን በተገለጸበት ማስረጃ ላይ የተመዘገበ ቀንና ወር ይያዝለታል ማለት ነው። ሌላኛው ወርና ቀን ያልተጠቀሰ ከሆነ በተመዘገበው ልደት ዘመን በጡረታ አዋጅ የተወሰነውን የመጦሪያ ዕድሜ በመደመር በሚገኘው ዘመን መጨረሻውን ወር እንደ ሁኔታው እንደ ኢትዮጵያን አቆጣጠር ከሆነ ነሐሴ ሰላሳ ቀን እንደ ኢትዮጵያን አቆጣጠር ከሆነ ደግሞ ታህሳስ ሰላሳ ቀን ዕድሜው ለመጦሪያ እንደደረሰ ተቆጥሮ ከሚቀጥለው ዓመት ወር አንስቶ በጡረታ የሚገለል ይሆናል ማለት ነው። ሁለተኛ ወር በገባ በመጀመሪያ ቀን መወለዱ ከተመዘገበ ዕድሜው ለጡረታ የሚደርስ ከተወለደበት ቀን በፊት ባለው ወር መጨረሻ ቀን ይሆናል ማለት ነው። ሶስተኛ ወር በገባ ከሁለት እስከ ሰላሳ ባሉት ቀናት መወለዱን ወይም ወርና ዓመተ ምሕረት ብቻ የመዘገበ ከሆነ በጡረታ የሚገለለው ከተወለደበት ወር ቀጥሎ ካለው ወር የመጀመሪያ ቀን አንስቶ ይሆናል ማለት ነው። ሌላኛው ደግሞ እድሜ ብቻ ስለመዘገበ የመንግስት ሰራተኛ፣ እንግዲህ የመንግስት ሰራተኛው በቅድሚያ በተሞላው ቅጽ ላይ እድሜውን ብቻ የመዘገበ ከሆነ ቅጹ ከተሞላበት ቀን ወርና ዓመተ ምህረት ላይ እድሜው ተቀንሶ የልደት ዘመን ይያዛል ማለት ነው። እንግዲህ በቅጹ ላይ ቀንና ወር ካልተገለጸ ከላይ በተጠቀሰው መሰረት የሚፈጸምለት ይሆናል ማለት ነው። ሌላኛው በዚህ ክፍል ላይ የምናየው የተለያየ የልደት ዘመንና እድሜ ስለመዘገበ ሰራተኛ እንመለከታለን። አንድ የመንግስት ሠራተኛ ቅድሚያ ባለው ማስረጃ እድሜና የልደት ዘመን እንዲመዘግብ በሚጋብዘው ቅጽ ላይ የተለያየ የልደት ዘመንና እድሜ የመዘገበ ከሆነ እንግዲህ ቅጹ ቀርቦለት በዛ በቀረበለት ቅጽ ላይ የተለያየ የልደት ዘመንና እድሜ የመዘገበ ከሆነ በተከታታይ ከተሞላው ቅጽ ላይ በአንዱ ዓመተ ምሕረቱን ወይም እድሜውን በመድገም ከመዘገበ ይኸው በቅድሚያ የተመዘገበውን ዓመተ ምሕረት ወይም እድሜ ይያዝለታል ማለት ነው። ሌላኛው በመጀመሪያ ሲቀጠር የልደት ዘመኑን ስላልመዘገበ ሠራተኛ እንመለከታል ማለት ነው። አንድ የመንግስት ሠራተኛ ለመጀመሪያ ጊዜ ሲቀጠር በሞላው ቅጽ ላይ የልደት ዘመኑን ያልመዘገበ ከሆነ ወይም ቅጹን ያልሞላ ከሆነ በተከታታይ ከተሞሉት ቅጾች መካከል ቅድሚያ ባለው ቅጽ ላይ የተመዘገበውን የልደ ዘመን ይያዝለታል ማለት ነው። ሰራተኛው ቅጽ ያልሞላ ከሆነ ደግሞ በአሰሪ መስሪያ ቤቱ የተያዘ የልደ ዘመን የተገለጸበት ቅድሚያ ባለው ማስረጃ ወይም ይህ በማይኖርበት ጊዜ የጡረታ አበል መጠየቂያ ቅጽ ላይ የተገለጸ የልደ ዘመን ተይዞ ይሰራለታል ማለት ነው። ሌላኛው የጡረታ አበል ስለሚቋረጥበት ሁኔታ እንመለከታለን። እንግዲህ የጡረታ አበል ክፍያ የሚታገደው ወይም ደግሞ የሚቋረጠው አንደኛ፣ ባለመብቱ ከሞተበት ጊዜ ጀምሮ ይቋረጣል ወይም ይታገዳል ማለት ነው። ሁለተኛ፣ ዋናው ባለመብት ዜግነቱን ከቀየረ ከቀየረበት ጊዜ ጀምሮ ይታገዳል ወይም ይቋረጣል ማለት ነው። ሶስተኛ የልጅ ዕድሜ 18 ዓመት ወይም አካል ጉዳተኛ ወይም አእምሮ ሕመምተኛ ከሆነ ደግሞ 21 ዓመት ከሞላበት ጊዜ ጀምሮ ይህም የሚታገድ ይሆናል ማለት ነው። አራተኛ አበሉ የተወሰነው ያለ አግባብ መሆኑ ከታወቀበት ጊዜ ቀጥሎ ካለው ጀምሮ ይቋረጣል ማለት ነው። አምስተኛ በትዳር አጋር ሕይወት ማለፍ ምክንያት እድሜያቸው ባል 50 ሚስት 45 ዓመት በላይ ሆነው ሌላ ጋብቻ የፈጸሙ ተጋቢዎች የትዳር አጋራቸው ህይወት በማለፉ ተጨማሪ የጡረታ አበል ሲወሰንላቸው ከሁለቱ የጡረታ አበል የሚበልጠውን እንዲወስዱ ተደርጎ አነስተኛው የአበል ክፍያ የሚቋረጥ ወይም የሚታገድ ይሆናል ማለት ነው። በመጨረሻም ጡረታ የሚያስወጡ ምክንያቶች ምን ምን እንደሆኑ እንመለከታለን። አንደኛ እድሜ ሰራተኛው ዕድሜው 60 ዓመት ሲሞላው መመሪያው በሚፈቅደው መሰረት የአገልግሎት ጡረታ አበል እንዲያገኝ ጡረታው ይወሰንለታል ወይም ይከበርለታል ማለት ነው። ሁለተኛ፣ በራስ ፈቃድ፣ ሰራተኛው ዕድሜው ባይደርስ እኔ ከዚህ ቀን ጀምሮ ጡረታዬን ማስከበር እፈልጋለሁ ብሎ በራሱ ፈቃድ ጡረታ መውጣት ይችላል። ነገር ግን ጡረታው ተከብሮለት ክፍያውን የሚያገኘው በመመሪያው ላይ በተቀመጠው እድሜ መሰረት ይሆናል ማለት ነው። ሶስተኛ፣ በጤና ጉድለት ምክንያት አንድ ሰራተኛ በስራ ላይ የቆየበት ሁኔታው በጤና እክል ምክንያት የማይችል መሆኑ በሕክምና ቦርድ ከተረጋገጠ ብቻ ጡረታ መውጣት ይችላል ማለት ነው። አራተኛ በስራ ላይ በደረሰ ጉዳት፣ አንድ ሰራተኛ በስራ ላይ ያለ ጉዳት ቢደርስበትና ይህም በሕክምና ቦርዱ ከተረጋገጠ በኋላ ጡረታ መውጣት የሚችል ይሆናል ማለት ነው። አምስተኛ በሞት ምክንያት አንድ አንድ ሠራተኛ ቢሞት ቤተሰቦቹ የጡረታ ተጠቃሚ መሆን ይችላሉ ማለት ነው። ቤተሰቦቹ ማለት ሚስት፣ ልጆች እና ከዛ በኋላ ደግሞ ወላጆቹ ይህን የጡረታ ተጠቃሚ መሆን የሚችሉ ይሆናል ማለት ነው። ሌላኛው የጡረታ አበል በውክልና የሚከፈልበት ምክንያቶችን እንመለከታለን። አንደኛ በእርጅና ምክንያት አንድ ሰራተኛ ጡረታ ከወጣ በኋላ በእርጅና ምክንያት ይህ የጡረታ ክፍያውን ተከታትሎ መውሰድ የማይችል ከሆነና ማስተዳደር የማይችል ከሆነ ውክልና ሰጥቶ ይህን ውክልና እንግዲህ የሚሰጠው ሚስቱን፣ ልጁን ወይም ቤተሰቡን በዚያ በኩል ይህን የጡረታ አበሉን ማግኘት ይችላል ማለት ነው። ሁለተኛ በሕመም ምክንያት አንድ ሰራተኛ ጡረታ ከወጣ በኋላ የገጠመውን ህመም ጡረታውን ለመቀበልና ለማስተዳደር የማይችል ከሆነ አሁንም ውክልና ሊሰጥ ይችላል ማለት ነው። ሶስተኛ ውጭ ሀገር በመሄድ ጡረታ የወጣው ሰራተኛ ከኢትዮጵያ ውጪ ሌላ ሀገር በራሱ ጉዳይ ቢሄድ በዚህ ጊዜ ውክልና ሰጥቶ ጡረታውን መቀበልና ማስተዳደር የሚችል ይሆናል ማለት ነው። አራተኛ በትምህርት ምክንያት በትምህርት ምክንያት ሁኔታዎቹ የማይመቹለት ከሆነ ወይም ውጭ ሀገር በትምህርት ምክንያት ቢሄድ በውክልና ጡረታውን ማስተዳደር የሚችል ይሆናል ማለት ነው። አምስተኛ በእስራት ምክንያት ሠራተኛው ጡረታ ወጥቶ በሆነ ምክንያት ቢታሰር፣ በዚህ ጊዜ እርሱ በመረጠው ሰው በኩል ውክልና ሰጥቶ ጡረታውን መቀበልና ማስተዳደር የሚችል ይሆናል ማለት ነው። እንግዲህ በመጨረሻ ደግሞ አንድ ቤተሰባችን የጠየቁን ጥያቄ ያለ እሱን እንመለከታለን ማለት ነው። አይዲያውን ነግሬያችሁ ያው ካልኩሌት ማድረግ ስለሚቻል ማለት ነው። ባለፈው ደግሞ ሙሉ አሰራሩን ዲቴይል መረጃ ሰጥቻችሁ ነበረ። ያው አሰራሩ ተመሳሳይ ስለሚሆን ማለት ነው። የተሻሻለ ነገር ስለሌለ እድሜው ስልሳ ዓመት ሲሞላ የጡረታ አበል እንዴት እንደሚሰላ ይሄን የጠየቀን አንድ ቤተሰብ ስላለ፣ እንግዲህ ሰራተኛው ከተቀጠረበት ጊዜ ድረስ እስከ አስር ዓመት ያለው ሰላሳ በመቶ ሆኖ ይባዛለታል ማለት ነው። ከአስር ዓመት በላይ ያለው ግን ሁለት አምስት ይባዛለታል ማለት ነው። እንግዲህ የሲቪል ሰርቫንት ከሆነ አምስት ሆኖ ይባዛለታል ማለት ነው። ለምሳሌ አንድ ሰራተኛ በአንድ በሆነ ሆነ በተለያየ መስሪያ ቤት ላይ የ25 ዓመት ቢያገለግል ከ25 ዓመት ውስጥ የመጀመሪያዎቹ አስር ዓመታት በ በመቶ ቀሪዎቹ አስራ አምስት ዓመታት ደግሞ በአንድ ነጥብ ሁለት አምስት ተባዝቶ ይሄ እንግዲህ ሲሰላ 15 ሲባዛ አንድ ነጥብ ሁለት አምስት ሲደመር ሰላሳ በመቶ ተደርጎ አማካይ ደመወዙ ይሰላና ካልኩሌት ይደረጋል ማለት ነው። ይሄ ካልኩሌት እንዴት እንደሚደረግ ሙሉ ትምህርት ሊንክ ላይ ታች ያስቀምጥላቸዋለሁ። ባለፈው ስለሰራውኝ ከዛ ላይ ዲቴይል መረጃውን ማግኘት የምትችሉ ይሆናል ማለት ነው እንግዲህ ዛሬ በዚህ ላይ ያየ ነው አዲስ የወጣውን መመሪያ በመከተል እንግዲህ የተሻሻሉም ነገሮች አሉ። አብረው የቀጠሉም ነገሮች ስላሉ እነዛን መረጃዎች አሁን ባያችሁት መልኩ አቅርበንላቸዋል ማለት ነው። እንግዲህ ከዚህም በሚቀጥለው ጊዜ የተለያዩ አዳዲስ መረጃዎች ሲወጡ በቅድሚያ መረጃውን ለእናንተ ለማቀበል እንተጋለ ማለት ነው። ለቻናላችን አዲስ ሆናችሁ ቻናላችን አሁኑም ሰብስክራይብ በማድረግ ቤተሰብ ሆኖ እኛንም ደግፉን። ይሄ መረጃ ለሌሎችም ሊጠቅም ስለሚችል ቪዲዮን ሼር በማድረግ ለሌሎች እንዲጠቅም አድርጉ እንላለን። መልካም ቆይታ፣ ሰናይ ጊዜ።